አቶ ግርማ ይመር ስራ ሲጨርሱ ደንገዝገዝ ብሎ ነበር። የቀን ሰራተኛ ናቸው። በዕለቱ የተከፈላቸው ምንዳ በኪሳቸው እንደያዙ ወደ ቤት በፍጥነት ተራመዱ። ለልጆቻቸው አንድ ነገር ይዘው ሊገቡ ወሰኑና ወደ አንድ አትክልትና ፍራፍሬ መሸጫ ሱቅ ጎራሉ። ገንዘብ ካላቸው ለልጆቻቸው አንድ የሚበላ ነገር በጎያቸው ሸጉጠው መግባት ልማዳቸው ነው። በዚህ ዓለም የልጆቻቸውን ደስታና ፈንጠዚያ ከማየት በላይ የሚያስደስታቸውና የሚያረካቸው ነገር የለም። በወይዘሮ ልኬ ጉደታ ቤት ሲያሳልፉ ባለፈው ሁለት ቀናት እንዳልጠየቋቸው አስታወሱ። ቆም ብለው ሰሞኑን እኮ ጠፍቼባቸዋለሁ፣ እስኪ ዛሬ እንኳን አንድ አፍታ ብቅ ብዬ ላያቸው ሲሉ አሰቡና ወይዘሮ ልኬ ቤት ጎራሉ። ወይዘሮ ልኬ በእድሜ ከአቶ ግርማ ብዙም ከማያንሱት ከልጃቸው ከወይዘሮ አበበች ገመቹ ጋር በመኖሪያ ቤታቸው በረንዳ ላይ ቁጭ ብለው እያወሩ ነበር። እንዴት አመሻችሁ? አሉ አቶ ግርማ ገና ገርበብ ያለውን የግቢውን የቆርቆሮ በር ገፋ አድርገው ገብተው እናትና ልጅን እንዳዩ። ግርማ አንተ ነህ እንዴ እንዴት ነህ? አሉ ወይዘሮ ልኬ። እንደምን ነህ ግርማ? አሉ ወይዘሮ አበበችም። አቶ ግርማ ሴቶቹን ጨብጧቸው ደህና ነኝ እናንተ እንዴት ናችሁ? አሏቸው ሰምቶት ደህና ነን። ምን ነው ሰሞኑን ጠፋህ? አሉ ወይዘሮ ልኬ። ጠፋሁ አይደል ሥራ ስሰራ እየመሸብኝ ለልጆቼ ቶሎ ልግባላችሁ እያሉ ክስሮት ወደ ቤት እሄዳለሁ። ዛሬም ጠፋሁ ብዬ እኮ ነው። ባልቀመጥም ሰላም ብያችሁ ሳልፍ ጎራ አያልኩት እና አሁን ቁጭ አትልም? አሉ ወይዘሮ ልኬ። አይ ልሄድማማ እንዲያው አንድ ብድልይ እንኳን ሳትል አቶ ግርማ ሴቶቹን ጨብጧቸው ደህና ነኝ እናንተ እንዴት ናችሁ? አሏቸው። ደህና ነን። ምነው ሰሞኑን ጠፋ? አሉ ወይዘሮ ልኬ። ጠፋሁ አይደል፣ ሥራ ስሰራ እየመሸብኝ ለልጆቼ ቶሎ ልግባላቸው እያልኩ ስሮጥ ወደ ቤት ሄዳለሁ። ዛሬም ጠፋው ብዬ እኮ ነው፣ ባልቀመጥም ሰላም ብያችሁ ላልፉ ጎረ ያልኩት እና አሁን ቁጭ አትልም? አሉ ወይዘሮ ልኬ። አይ ልሂድ ማማ። እንዲያው አንድ ብርሌ እንኳን ሳትል ወይዘሮ ልኬ ቤታቸው ጠጅ ቤት ነው። አቶ ግርማ ወይዘሮ ልኬ ቤት ጎራ አካሉ፣ አንዳንዴ አንድ ወይም ሁለት ብር ሊጠጅ የመጠጣት ልምድ አላቸው። አይመሽቷል ሌላ ቀን ልጆቼን ጅብ እንዳይበላብኝ አሁን ቶሎ ልግባ። ጅብ አሉ ወይዘሮ አበበች ተገርመው። አዎ ከእኛ ሰፈር በላይ ያው ጫካና ዱር አለ። አንዳንዴ ገና ጨለም ሲል ነው ጅብ የሚመጣው። ታዲያ ልጆቹ የት ያገኛቸዋል? እየቁ ወይዘሮ አበበች የልጅ ነገር አይታወቅም። ለጨዋታ ብለው ውጭ ወጥተው ቢሆንስ ታዲያ እናታቸው አጠብቃቸው? አሉ ወይዘሮ አበበች። እናታቸውማ ራሷ ጠባቂ ያስፈልጋታል። አቶ ግርማ ለመቀለድ አስበው ባይናገሩም እናትና ሊሳቁ አይ ግርማ በል ውስ ኪደን አደሩ አሉ አቶ ግርማ ወደ ግቢው በር እየተራመዱ። በል ደና አደር አሉ ወይዘሮ ልኬ። ዋቸ ጉድ! መውለድ እንዲህ እንደ ወፍ በጊዜ ወደ ጎጆ ያስወጣል ማለት ነው አሉ ወይዘሮ አበበች አፋቸውን በመዳፋቸው ከልለው እየተገረሙ አቶ ግርማ ከወይዘሮ ድኬ ግቢ ወጥተው ወደ ቤት ተጣደፉ። ከአስፋልት መንገዱ በስተግራ እንደተገለጠሉ ዳገታማ የጠጠር መንገድ ተቀበላቸው። በፍጥነት ለሚወጣው ሰው የሚያደክም ረጅም ዳገት ነው። አቶ ግርማ የአቀበቱ አድካሚነት ታስቧቸውም አያውቅ። እድሜያቸው አርባዎቹን አጋምሶ ወደ ሀምሳዎቹ እየገሰገሰ ቢሆንም አሁንም ጠንካራ ናቸው። ጉልበታቸው የሚፈተሽበት ስራ ሲሰሩ መዋላቸው ብርቱና ሸንቃጣ አድርጓቸዋል። በሚዳቆ ቀልጥፍና ዳገቱን ወጥተው ቀሪውን መንገድ ተጉዘው ሰፈራቸው ደረሱ። አዘውትሮ የሚመጡበትን ሰዓት የሚያውቁት ሁለቱ ልጆቻቸው ተሾመና መለዘውድ ከቤት ውጭ ግቢው ውስጥ ሆነው በጉጉት እየጠበቋቸው ነበር። ገና የግቢውን የቆርቆሮ በር ገፋ አድርገው ሲገቡ ግርማ ግርማ እያሉ ወደ እሳቸው ሲሮጡ መጡ። ልጆቹ ወላጆቻቸውን የሚጠሯቸው አባባ እማማ ወይም አባዬ እማዬ ብለው ሳይሆን በስማቸው ነው። ተሼ፣ አመለ፣ የኔ አመለ ዘውድ አቶ ግርማ ጎንበስ ብለው የልጆቻቸውን ለስላሳና ጠይም ቆንጆች ሳሙን። ፀሐይና ውድ አጠየመው ቀይ ፊታቸው ከልብሳቸው በሚገነፍል ፍቅርና ደስታ በፈገግታ ፈካ። የያዙትን በኪስ ወረቀት የተጠቀለለ ብርቱካን ለተሾማ ሲያዙና አመለ ዘውድን አጠፏት። ተሾመ ያቀፈው ነገር ምን እንደሆነ ለማውጓጓ ጉጃው ስር በአንድ እጁ እቅፍ እንዳደረገው ወረቀቱን ገለጥ አድርጎ በውስጡ ምን እንዳለ አየ። ድንቂ ድንቂ፣ ግርማ ብርቱካን ገዛልን፣ ብርቱካን እያለ አባቱ የገዙለትን ብርቱካን ለእናቱ ለማሳየት ወደ ቤቱ ተንደረደረ። ሎተሪ ወጣለት ነበር የሚመስለው። አቶ ግርማ አመለዘውድን እንዳቀፉ ወደ ቤት ገቡ። ደና ዋርክ አለሽ ደንቄ? ላፍታ ከስሯ ቀና ብላ ባለቤቷን እያስተዋለች፣ አቶ ግርማ ለባለቤታቸው መልስ አይሰጧት። ሴት ልጃቸውን ከከፋቸው አወረዱና፣ ፍራሽ ላይ ቁጭ ብሎ ሁለት እጆቹን ወደ እሳቸው ወደ ዘረጋው ሦስተኛ ልጃቸው፣ ወደ ትንሹ ሚካኤል ተራመዱ። ከፍራሹ ላይ አንስተው ሳሙትና አንድ ጥግ ላይ ጭኖቻቸው ላይ አድርገው ተቀመጡ። አመለ ዘውድ አጠገባቸው መታ ትከሻቸውን ደገፍ ብላ ቆመች። ተሾመ አንድ ብርቱካን ሲያወጣ እናቱ ቆይ አሁን አይደለም ተሽዬ፣ ከራስ በኋላ ትበለዋለህ አለችው። ትምህርት ቤት መቼ ነው የምገባው? አመለዘውድ አባቷም ጠየቀቻቸው። ትምህርት ቤት መግባት ፈለግሽ? አዎ። እንደ ታላቅ ወንድምሽ? አዎ። በቃ ስታድጊ ትገቢያለሽ። መቼ ነው የማድገው? አቶ ግርማ ሳቁ። አሁን ብዙም ሳትቆይ ታድጊያለሽ። ምን አስቸኮለሽ? ቤቷ አባት ሲገቡና ሁሉንም ነዋሪዎቿን በአራት የጭቃ ግድግዳዎቿ ስትከልል ሞቀች። አባትና እናት ለልጆቻቸው ልጆቹ ለአባትና ለእናታቸው በሚያሳዩት ፍቅር ጋለች፣ ደመቀች። ከጥቂት ደቂቃዎች በኋላ አባትና እናት ከልጆቻቸው ጋር በአንድ ትሪ ዙሪያ ተቀምጠው ራታቸውን መብላት ጀመሩ። ልጆቹ ከመብላት ባይቦዝኑ አባትና እናት ለትንንሽ አፎቻቸው የሚመጥን ጎሻ እየጠቀለሉ ያጎርሷቸዋል። ብይ ብላ ይላሉ አቶ ግርማ ልጆቻቸውን በፍቅር እያዩ። አንተም ብላ እንዲህ ትላለች ድንቄ። ባለቤቷን መልስ አይሰጧትም። ሙሉ ትኩረታቸው ልጆቻቸው ላይ ነው። ከዝምታቸው ስላለመደች ድንቄ ምንም አይመስላትም። ማዱ ከፍ ካለም በኋላ አቶ ግርማ ለልጆቹ ጋር ሊጫወት አመሹ። ምሽት ሰዓት ገደማ ልጆቹን ቁልፍ ያላቸው እናትና አባትን ልጆቻቸው ከተኙ በኋላ ወደ መኝታቸው አመሩ።